አው ከእንግዲህ ከሰኞ እስከ አርብ በስራ በተለያዩ ማህበራዊ ህይወት የደከመና የዛለ አምሯችሁን በቅዳሜ ቡናችን ፈታ እያደረጋችሁ አብሮነታችሁን ከኛ ጋር ሆኖ እንደቀጠላችሁ እምነታችን ነው። ለዚህም ደግሞ ደስ ይለናል። የትሆና ሰዓታችን ላይ እንገኛለን። በቶና ሰዓታችን ደግሞ ልክ እንደ ሁልጊዜ ሁሉ ኪነ ጥበባዊ ጉዳዮችን እያነሳን የምንጨዋወትበት ዝግጅት እንደሆነ ይታወቃል። ለዛሬ ግን ወደ ታሪካዊቷ ጎንደር ከተማ እናቀናና ከሰሞኑን ማለት ነው። ከመላው ኢትዮጵያ የተወጣጡ የኪነ ጥበብ ሰዎች በታሪካዊቷ ጎንደር ከተማ ከትሙ ነበር። ይህንን በተመለከተ ባልደረባችን አገኘው አበባው ከጎንደር ቆንጆ ቅንብር ልኮልናል። ይህንን ነው ወደ እናንተ የምናደርሰው። አሁንም በያላችሁበት ጥሩ ጊዜ ከእኛ ጋር እንድታሳልፉ እንመኛለን። ቶናችን ይቀጥላል። ከአራቱ የኢትዮጵያ ማዕዘናት የተወጣጡ የጥበብ ባለሙያዎች ጎንደርና አካባቢውን ጎብኝተዋል። የጥበብ ባለሙያዎቹ ቀደምት አባቶቻችን ሰርተው ያለፉትን የኪነህንፃ ጥበብና ታሪክ በአሁኑ ትውልድ እየተሰሩ የሚገኙና የጎንደርን መፃኢ ዕድል ሊወስኑ የሚችሉ ስራዎችን ተመልክተዋል። ለአብነት የመገጭ ፕሮጀክት፣ የጎንደር አብያተ መንግስታት እድሳትና የጎንደርን የኮሪደር ልማት ጎብኝተዋል። ስሜ ድምፃዊ ምትኩ በቀለ። ከወደ ከፋ ባይዜ ወታደር ቤት መጥቻ አይቻለሁ ጎንደርን፣ አቃታለሁ እንደዚህ አይነት ታሪካዊ ቦታዎችን ገብቼ አላየሁም። እርግጥ ኮሪደር ምናምን የሚባለውም ነገር በዛን ሰዓት የሚታሰብ ነገር አይደለም። ና አድሬበት ማለፍ ነው፣ ወደ ሰሜን አካባቢ ማለት ነው። እና እንደዛን ያየሁትና አሁን ያየሁት ነገር ለውጥ አለ፣ ለውጥ ብቻ መርልን። በጣም ትልቅ ተስፋ የሚሰጥ ነገር ነው ያየሁት። በጣም ደስ ብሎኛል። ሳሊያ ሳሚ እባላለሁ። አርቲስት ነኝ። ሙዚቃ የመጣሁትም ከኦሮሚያ ነው። አዎ፣ እኔ የመጣሁት ለመጀመሪያ ጊዜ ነው። እዚህ የማያቸው ፎቆች በእድሜ ቆየት ያሉ አራት መቶ አመት የቆዩ እነ ፋሲለደስ የተለያየ ንጉስ ሲኖርባት የነበረው ፎቆች ናቸው። ሲነግሩን እንደዛ እየተረዳን ያለ ነው። በፊት በፎቶ ነበረ ያየ ነው። አሁን በአካል አይተናል። በዛም ላይ ኮሪደር ልማትም ጨምሮ እያየን ነው። የተለያየ በፊትና አሁን ያለውን ዲፍረንስ እያስረዱን እየተማርን ነው ማለት ነው። እና ያለው ለውጥ ለየት ይላል፣ ቆንጆ ነው። ሸንከር አፍንዲ ባለው ድምፃዊና ኮሜዲያን። ለራሴ ሀገሬ እንድዳ ነው ትንሽ ኢትዮጵያ። በጣም ዛሬ ደስ ብሎኛል። ይህ ቻንስ አግኝቼ እዚህ ይህ ቻንስ የሰጠን ደግሞ ማነው? ጠቅላይ ሚኒስትራችን ዶክተር አብይ አህመድ። ይህ እንደሰጡን ዛሬ እዚህ መምጣት ትልቅ ነገር ነው። ፍቅር አገር ነው። ያው እና ያለን ያው ቤተ መንግስቱም ይታናል፣ ገብተን ይህ ትልቅ ድል ነው ለኔ። እኔ ምህረት ምትኩ ባላለው ከደቡብ ምዕራብ ኢትዮጵያ ክልል ነው የመጣሁት። የኪነጥበብ ስራዎች አስተዋዋቂ ባለሙያ ነኝ። ወይንም ፕሮሞተር እውነት ለማውራት ጎንደርን በዝና በደንብ አውቃት አለሁ። በደንብ ምናፍቃት ከተማ ነች፣ ምናፍቃት ሀገር ነች። ኢትዮጵያን የምናይባት ጥንታዊ ታሪካዊት ነች። አሁን ደግሞ ሙሽራዊት ሆነች ሳያት፣ በጣም ብዙ ነገር ታሪኳ ታድሶ፣ ጥንታዊነቷ ተጠብቆ፣ ነገሮች በደንብ ተስተካክለው በተዋበ መልኩ ነው ያገኘኋት እና በጣም ደስ ብሎኛል። እድለኛ ትውልድ እንደሆንኩ ነው ማስበው። ሀፍታዊ ገብረ እግዚአብሔር እባላለሁኝ። በአዲስ አበባ ከተማ አስተዳደር የባህል ኪነጥበብና ቱሪዝም ቢሮ ምክትል ቢሮ ኃላፊ ነ የዚህ ቡድንም አስተባባሪ ነ 300 የምንሆን አጠቃላይ የሀገራችን የኪነጥበብ ቤተሰቦች ወደ አራቱም ማዕዘን የሀገራችን አካባቢ እንዲጓዙ ነው ያደረግነው። ለኪነ ጥበቡ የተሰጠውን ልዩ ትኩረት ማዕከል በማድረግ ኪነ ጥበቡ በመንግስት በኩል የተሰጠውን ልዩ ትኩረት እንዲያዩና ና እንዲያውቁ በእያንዳንዱ የልማት ስራዎቻችን በሀገራችን ውስጥ የተሰሩ የመሰረተ ልማቶች፣ መዳረሻዎቻችን ኪነ ጥበብን ታሳብ ያደረጉ ለኪነ ጥበቡ የተለየ ትኩረት መሰጠቱን ማሳያ መንገድ እንደሆኑ ጎብኝተዋል። ከዚህ አንጻር አዲስ አበባ ብቻ ሳይሆን በመላ ሀገሪቱ የሚሰሩ የልማት ስራዎችን ኪነ ጥበቡን ታሳቢ ያደረገው ኪነ ጥበቡ ማህበረሰብ ታሳቢ ያደረጉ መሰረተ ልማቶች እንዳሉ እንዲያዩ ወደ አራት አቅጣጫዎች ሄደናል። ይሄ ቲም ጎንደር ከተማ መጥተዋል። ጎንደር ህዝብ ልዩ አቀባበል አድርጎልናል። ከኤርፖርት ጀምሮ የተለየ ከፍ ያለ አቀባበል ክቡር ከንቲባም ቲማቸውንም በጠቅላላ ከፍ ያለ አቀባበል አድርገውልናል። የሚሰሩ የመሰረተ ልማት ስራዎች ኪነ ጥበቡንና የኪነ ጥበብ ባለሙያዎችን ታሳቢ ያደረጉ ናቸው። ለአብነትም የጎንደር አብያተ መንግስታት እድሳትና የመስቀል አደባባይ የማስዋብ ስራ ለጥበብ ስራዎች ብዙ ማሰራት የሚችሉ እንደሆነ ተገልጿል። ደስ ነው ያለኝ ጥሎብኝ እኔ ልክ ሰዎች እንደሚሉት ማለት ነው። የእውነት የእውነት ጎንደርን እወዳታለሁ። በጣም ብዙ ጓደኞቼ ጎንደሬ ናቸው እና በጣም ደስ የሚል ነገር ነው ያየሁት። ይሄኛው ደግሞ እንደዚሁ ሳይጠፋ ተደርሶበት እንደዚህ ለጥገና በቅቶ ደግሞ ማየቴ በጣም ለሚቀጥለው ትውልድ ምን እናስተላልፋለን ብሎ ለሚያስቡ ሰዎች ጥሩ መልስ ይሰጣል ብዬ አስባለሁ። በጣም ጥሩ ነገር ነው የተሰማኝ። ኢትዮጵያ እንደ ሀገር ያለችበትን ደረጃ እንድናይ ባየነው ነገር በጣም የተደነቅ ነው። በጣም ብዙ የተሰሩ ስራዎች አሉ። የኮሪደር ልማትን ጨምሮ በርካታ ስራዎች አሉ። ይሄ የቤተ መንግስቱ እድሳትን ጨምሮ የኮሪደር ልማትን ጨምሮ በርካታ ስራዎች እየተሰሩ እንደሆነ አይተናል፣ ተመልክተናል። የኪነ ጥበብ ማህበረሰቡ ዛሬ ያሳየ ነው ግን ፓርቲያችን መንግስታችን ፕሮጀክትን ጀምሮ የመጨረስ አቅሙን በተግባር ማሳየት የሚችልበትን ከፍተኛ የሆነ የስራ ርብርብ በተግባር እንዲያዩ አድርገናል። ፒያሳና መስቀል አደባባይ ያሉት ለኪነ ጥበቡ ኪነጥበብ መስሪያ ሊሆኑ የሚችሉ ኪነጥበብን ታሳቢ ያደረጉ የተለያዩ ህዝባዊና ሃይማኖታዊ በዓሎቻችን ህዝብን ማዕከል ያደረጉ ሰው ተኮር ስራዎቻችንን በተግባር ያየንበት ስፍራ ነው ብሎ መውሰድ ይቻላል። አሁን የቆምንበት ፋሲል ግንብ ላይ ደግሞ ስናይ ፋሲል ግንብ እና ትላንት ዛሬና ነገ ለሚኖረው ትውልድ አስተሳሳሪ ታሪኮቻችንን በአግባቡ የማስተሳሰር የመሰነድ ሀሳባችንና ህልማችን በተግባር የተገለጠበት ስፍራ ነው ብሎ መውሰድ ይቻላል። ፋሲል ግንብ ለኢትዮጵያ ታሪክ ልዩ ታሪክ ነው። ይህንን ታሪክ ዛሬ ላለው ነገ ላለው ትውልድ ማስቀጠል ማቆየት ያስፈልጋልና ይህንን ሪኖቬት አድርጎ አድሶ በጣም ከፍተኛ ጉዳት ከነበረበት እንደ አዲስ ዳግም ውልደት ሊባል በሚችል ዳግም ትንሣኤ ሊባል በሚችል የፋሲል ግንብን በዚህ መልኩ አድሶ ግሪነሪውን ብታዩት ማንም መጥቶ ቢያየው እጅግ በጣም የመንፈስም ፍስሐ የሚያገኝበት ስፍራ ሆኖ አግኝተነዋል። ይህንንም የኪነ ጥበብ ማህበረሰቡ አይተዋል፣ ተመልክተዋል። ስለዚህ እጅግ በጣም ያማረ ጊዜ ነበረን ብሎ መውሰድ ይቻላል። በተለይ ይሄ ውሃ መገጭ የሚባል ውሃ አለ ለሕዝቡ እየወጣ ያለው በኢህአዴግ ጊዜ የተጀመረና ለረጅም ጊዜ ቆይቶ ሳይሰራ ሕዝቡ በጣም ተቸግሮ አሁን ደግሞ በአሁኑ ለውጥ ውስጥ ብዙ ነገር ተቀይሮ እሱም እየተሰራና ሄደን አይተነዋል። በጣም ቆንጆ ነው። እዚህም ያለው ለኪነ ጥበብ ሰው ብዙ ጠቃሚ ነገር የሆነ ነገር ነው ታሪክን ታውቃለህ ከድሮ ምን እንደነበር አኗኗሮ እንዴት ነው ምን ሂስትሪው ምንድን ነው የሚለውን ነገር ስታቅ ውጪም ላለው አገር ውስጥ ላለውም ሰው ለመነጋገርም ዲቤት ለማደርግም ስታውቀው ነው እና እሱን አይተናል። ጸሐፍት፣ የቲያትር የፊልምና የሙዚቃ ባለሙያዎች በሀገራቸው እየተገለጡ ያሉ ታሪካዊና የመስህብ ቦታዎችን በመጠቀም ስራዎቻቸውን መከወንና ለሌሎች ማስተዋወቅ ይጠበቅባቸዋል ተብሏል። ለዚህም ነው የኪነጥበብ ባለሙያዎች በተለያዩ የኢትዮጵያ ክፍሎች ታሪካቸውና ተፈጥሮ የቸረንን እንዲመለከቱ እየተደረገ ያለው ተብሏል። ጥበብን በመጠቀም አንድነትና አብሮነትን ማሳሰር ተገቢ መሆኑ ይገለጣል። እጅግ በጣም ልዩ የሆነ እንድምታ ነው ያለው። የኪነ ጥበብ ማህበረሰቡ ነገሮችን አዋዝቶ ነገሮችን በኪነ ጥበብ በኩል ወደ ተለያየ አቅጣጫ የመድረስ ትልቅ አቅም አለው። በተለይ ኪነ ጥበብ ሁላችን እንደምናውቀው አሰባሳቢ ነች፣ ህብረትን ትፈጥራለች፣ አንድነትን ትፈጥራለች። ወንድማማችነትን እህትማማችነትን የመፍጠር አቅሟ ላቅ ያለ ነው። ሀገር ከፍተኛ ልማት ላይ ያለች፣ ይህንን ልማት የማስቀጠል ሀገር ደግሞ ጠላት እንዳይወራት አንድ የማድረግ ትልቅ አቅም አላት። በዚህ አቅሟ መሰረት የሚሰሩ መሰረተ ልማቶችን እውነት መሬት ላይ ያሉትን ልማቶች ማየት የኪነ ጥበብ ማህበረሰቡ ባለው አቅም ጸሐፊው ይጽፋል፣ ቲያትር ባለሙያው ቲያትሩ ይሰራል፣ የፊልም ባለሙያውም ፊልም ይሰራል። በዛው ልክ ኪነ ጥበቡን በመጠቀም ለትውልድ የማሻገር ሰፊ ስራ ሊሰራ ይሰራል። ይሄ የበፊቱ ኢትዮጵያዊነት አብሮነት፣ አብሮ መቆም፣ አብሮ መኖር ትልቅ ፋይዳ ነበረው እንደ ሀገር እና አሁን ከዛም ከዚህም የተወሰኑ አላስፈላጊ ነገሮች በመምጣታቸው ምክንያት እንደዚህ አይነት ቱሮች የሉም ነበር። አሁን ግን ወደ ቀድሞ ሰላሟ፣ ወደ ቀድሞ ፍቅሯ፣ ወደ ቀድሞ ማንነቷ መታ እኛም የኪነ ጥበብ ሰዎች እንደ ኪነ ጥበብ ቤተሰብ መተን እዚህ ባየነው ነገር ስለተገረምን ሌሎችም የመገናኛ ብዙሀን ሰዎች የጥበብ ሰዎች ቱር ላይ ትራቭል ላይ የሚሰሩ ሰዎች መጥተው እንዲጎበኙ የበፊቱ ገናናነቷን እንዲያስቀጥሉ፣ እንዲያስጠብቁ ኢትዮጵያዊነትን እዚህ ጎንደር ላይ እንዲያገኙ ፈልጋለሁና እንዲመጡ ተቀምጦ ጋብዛል። ለአንድ ጎንደር ልጅ ስለ ጎንደር ቢል አይገርምም። እኔ የከፋ ብሔረሰብ ተወላጅ ነኝ። አምሹር አንድ ጎንደረኛ አለኝ፣ ቃል እገባለሁ። እንደውም እስቲ የኔም አቅም እንዴት እንደሆነ እንዲለካ ስለምፈልግ እንደ ጎንደሬዎች ይታዘቡኝም አይታዘቡኝም አንድ ነገር የሚል ይመስለኛል። ባይ ብዬ አስብ ነበረ። እንደ እግዚአብሔር ፍቃድ እድሉ ገጥሞኝ አይቻለሁ። እስቲ እንደ እግዚአብሔር ፍቃድ የሆነ ነገር አረጋለሁ ብዬ አስባለሁ። ቢ ነው ያወቴ አቦ ቢ ነው ያወቴ ቢ ነው ያወቴ ቢ ነው

የጥበብ ባለሙያዎቹ ጎንደር ትናንትን ከዛሬ ዛሬን ከነገ ያስታስረችና ሕልም በተግባር የተገለጠባት ከተማ ናት ይላሉ። ተፈጥሮና ሰው ተናበው የፈጠሩት ልዩ ውበት ጎርጎራንም ጎብኝተዋል። ጎርጎራ በአረንጓዴ እጽዋቶች ተሸፍኖ በወፎች ዝማሬ ደምቆ ጣና ሐይቅን ተንተርሶ የሚገኝ የኢትዮጵያ ሀብት ነው። ጎርጎራ የተፈጥሮ ችሮታ በሰዎች አእምሮ ተገልጦ ሀሴትን የሚያላብስ ልዩ የመስህብ ቦታ እንደሆነ የኪነ ጥበብ ባለሙያዎቹ ገልጸዋል። ስሜ ቤቴሌም ዘርጋ ይባላል። ከማዕከላዊ ኢትዮጵያ ሙያዬ ሞዴል ነኝ፣ ሚስማረቁ ነኝ፣ የባህል አምባሳደር ነኝ። ጎርጎራ እውነት ለመናገር ከምገልጸው በላይ ነው። ምክንያቱም ብዙ ጊዜ ሰምተናል፣ በሚዲያዎች ላይም አይተናል። ነገር ግን እንደዚህ መተን የመጎብኘት እድል አልነበረንም። አሁን ላይ ደግሞ መተን በጣም በብዙ ነገሮች ተደንቀናል። ከዛም በተረፈ ደግሞ ያየናቸው ቦታዎች እያንዳንዱ መስህቦች ያየናቸው የተሰሩ ስራዎች በጣም አስገራሚ ነው እና እኔ በግሌ በጣም ተደንቅ ያለው። ስሜ መሀመድ አሚን አብዱልሀኪም ከድሬዳዋ የሶማሌ ባህል ተወዛዋዥና አስተማሪ ነኝ። በጣም አሪፍ አሪፍ አሪፍ ቦታ ነው። እኛ ድሮ ስህልም ነበረ እንደዚህ አይነት ቦታ መሄድ ምናምን። እዚህ ጋ ዱባይ የምንሄደው አውሮፓ ምናምን ሚንጎመኘው ነበረ። አሁን ዛሬ ሀገራችን ውስጥ እንደዚህ አይነት ሚያምር ቦታ ስለጎበኛችሁኝ ጠቅላይ ሚኒስትሩን ማመስገን ፈልጋለሁ። በጣም አርቲስት ብርቱካን ጅማ እባላለሁ። ሰዓሊና ገጣሚ ነኝ። ስክላፕቸርም እሰራለሁ። ፋሽን ዲዛይን ላይም ዲዛይነር ነኝ። ጉርጉራን። እኔ በጣም በቃ እንዴት ብዬ ልግለጽ ቃላቶች ያጥሩኛል ነው የሚባለው እና በጣም ደስ ብሎኛል። አሁን ብዙዎቹ ዱባይ ምን ምን እያሉ ውጭም ይሄዳሉ። እኔ ከዱባይም የበለጠ ያየው ይመስለኛል። በዚህ አጋጣሚ ቻይና የመሄድ እድል አገኘሁና አንድ ጊዜ መቼ ነው እዚህ የምንደርሰው፣ የሆነ ቁጭት ነበረን። እንባ እስከሚተናነቀን በጣም ተሰምቶን ያለቀሰ ሁሉ ነበረና፣ መቼ ነው ሀገራችን እንዲህ ትሆን ይሆን? ግን ትሆናለች። የልጅ ልጄ ያያል ወይ ደግሞ ልጆቼ ያያሉ ብዬ እንደዛ አይነት ተስፋ ነበረኝ። ዛሬ ግን ይኸው እድሜም እንትን ሳይል ብዙም አርጅቼ ሳልሞት ማለት ነው አይቻለሁ። ብዙ ነገር አይቻለሁና ትናንትና እንደርሳለን ወይ ያልኩትን ዛሬ አይቻለሁ ማለት ወዳለሁ። እኔ ብዙ ነገር አይቻለሁ። ግርማ የከበደ ባላለው እንግዲህ ጎንደር ከተማ የባህል ማዕከል የቲያትር ስራ ሂደስ ነኝ። ጎርጎራን ከመጠብቀው በላይ ነው ያገኘሁት፣ ከምጠብቀው በላይ ምክንያቱም ከዚህ በፊት የነበረውን ነገርም ስለማቅ ነው። የቱሪዝም መዳረሻ ነው ከተማችን እና ቱሪስቶች በሚመጡበት ጊዜ ተጨማሪ ነገር ያስፈልጋቸው ነበረ ብዙ ጊዜ የምናነሳው ነገር ነበር ና ፋሲል ግንብንም ሰሜንም ተመልክተው መጥተው እንደዚህ ደግሞ በጣና ዳር ደግሞ መዝናናት አለባቸው ና ያ ሁሌ የምናነሳው ነበር ሁሌ ቁጭታችን የነበረውን ነገር እየተመለሰበት ነው ብዬ ነው የማስበው ከመጣሁበት ድሬዳዋ ነው ስሜ ደግሞ ከውሰር መሐሙድ ነው የሚባለው ሙያዬ ደግሞ አርቲስት ነኝ ተዋናይ ነኝ ዋው ስለ ጎርጎራ አወራለሁ ካልኩኝ ጀምሬ መጨረስ አልችልም እኔ ውጭ ሀገር ያለሁት ነው የመሰለኝ እና ጎርጎራ ማለት በቃ ለእኛ ዱባይ ነች፣ በቃ እና ደስ ብሎኛል ይሄ እድል ማግኘቴ፣ በጣም በጣም በጣም ደስ ብሎኛል። ጎርጎራ እንግዲህ ብዙ የተቀኙላት ብዙ የተዜመላት ትንሿ ኢትዮጵያ ተብላ የምትጠራ ከመላ ኢትዮጵያ ዳር ድንበራቸውን ያስከበሩ በርካታ ብሔር ብሔረሰቦች የሚኖሩባት ውብ ከተማ ነች። አቲ ጃላልኩም ወይ ካዘዞ በታች ደንቢያ ከብት ያለምዳል እንኳን የሰው ልጅ ተብሎ ትልቅ ዜማ የተዜመላት አካባቢ ነች። ደንቢያ እንግዲህ ጎርጎራ ለትውልድ የሚሻገር የመስራት የመቻል አቅማችንን በተግባር ያሳየንበት ትልቅ የልማት ስራ ጥንቅቅ ብሎ የተሰራ። በነገራችን ላይ ጎርጎራ ከውበቱም በተጨማሪ አርክቴክቸሩም፣ የኮንስትራክሽን ስራችንም ከፍታ የታየበት ልማት ነው ብሎ መውሰድ ይቻላል። ጎርጎራ ኢኮቱሪዝም ተፈጥሮ ተጠብቆ የተሰራበት መንገድም አስደማሚ መሆኑን የኪነ ጥበብ ባለሙያዎቹ ገልጸዋል። ከመላው ኢትዮጵያ የተውጣጡ የጥበብ ሰዎች በመሆናቸው የኢትዮጵያ ሀብት የሆነውን ጎርጎራንና አካባቢውን ለመጠቀም ለማስተዋወቅና ማህበረሰብን ለማሳሰርም በሙያችን እንሰራለን ብለዋል። ለሀገር እድገት በጣም ከፍተኛ ለውጥም ያመጣል። ለምን አሁን የውጭ ቱሪዝም ብቻ ሳይሆን አንድ ለውጭ ቱሪዝም መስህብ ነው በጣም ለመጉኘት ይመጣሉ። እንግዲህ በዓለም አቀፍ ደረጃ ነው እየተሰሩ ያሉት ፕሮጀክቶች። ቱሪዝም የቱሪዝም መዳረሻዎች ያ ቱሪዝሙን ይስበዋል። ከውጭ ሀገርም እንደገና አገር ውስጥ ያሉት ቱሪዝሞች ራሱ ወደ ውጭ መሄድ ትተው ሀብታቸውን እዚሁ ያፈሳሉ፣ እዚሁ ይሰራሉ፣ እዚሁ ትውልዱን ያንጻሉ ብዬ ነው የማስበው። ና በጣም ጥሩ ለውጥ እናመጣለን ብዬ ነው የማስበው። መልክ ስንታየው ይባላል የመጣሁት ከማእከላዊ ኢትዮጵያ ከሀላባ ዞን የመጣሁት የመድረክ ባለሙያ ና የፊልም ባለሙያ ነኝ። የመድረክ ተዋናይ ነኝ። እስክሪፕትም ጽፈ እንደዚህ አይነት ነገር አላገኝም የምትላቸው ነገራቶች አሉ። መዝናኛ ሲባል የሆነ ነገር የሆነ ቦታ ላይ የሆነ ቦታ ላይ ነው ሄደ የምንቀርጸው። እንደዚህ አይነት ላይ ቦታ ላይ ፊልም ብንቀርጽ፣ የሆነ ነገር ሄደን ብንቀርጽ፣ ውጭ ሀገር በላይ ልንሰራ እንችላለን። ምክንያቱም በጣም የሚያምር ቦታዎች አሉ። በጣም ደስ የሚሉ ነገራቶች አሉ። ከነሱ በተሻለ አየሩ ደስ ይላል ወይ? ሌላ ሀገር ሙቀት ሊያስቸግር ይችላል፣ ቅዝቃዜ ሊያስቸግር ይችላል። እቺ ኢትዮጵያ የምትስማማ አየር ያላት ቦታ ናት። በሁሉም ቦታ ላይ የሚስማማ አየር አለው። ለፊልምም፣ ለሰርግም፣ ለልደትም ምንም ነገር ይሄ ቦታ ነው ለእኛ የሚመጥንንም ሊያሳየንም ሊያሳድገን የሚችለው ና ይሄን ከማሳየት አንጻር የፊልም ባለሙያዎች እኔ በእርግጠኝነት እዚህ ቦታ ላይ እንደምሰራ እርግጠኛ ነኝ ከፈጣሪ ጋር ፈጣሪ ካለ እድሉ ይህን እድል አገኛለሁ ብዬ አላስብም ነበረ፣ አግኝቸዋለሁ እንደ እኔ ሁሉም እድለኛ እንዲሆን እመኛለሁ። አርቲስት አወሉ ስማል። እኔ የመጣሁት ከኦሮሚያ ነው። አንድ የውጭ ዜጋ መጥቶ ጎርጎራ አንድ ቀን አድሮ ብሄድ ደቡብ ያለውንም፣ ሰሜን ምስራቅ፣ ምዕራብ ያለውንም ኢትዮጵያ እዚሁ አይቶ እዚሁ ተረድቶ ከዚሁ ኢትዮጵያ ምን እንደምትመስል መናገር ማወቅ ይቻላል ብዬ አምናለሁ። ዲዛይነር መስከረም ገብሩ ይባላሉ። ከማዕከላዊ ኢትዮጵያ ከሀዲያን የመጣሁት የእደ ጥበብና የኪነ ጥበብ ባለሙያ ተወዛዋዥ ዲዛይነርም ነኝ። ኢትዮጵያ የተለያዩ ባህል፣ ወግ፣ ስርዓት ያላት ሀገር ናት። ቱሪስቶች ወደዚህ መንደር ወደዚህ ሀገር መምጣት ይፈልጋሉ። የተመቻቸ ቦታ፣ የተመቻቸ ስፍራ ደግሞ ለነሱ መኖሩ ያንን ባህላችን ወግ ስርዓታችንን እንድናሳይ እንዲህ አይነት ቦታ መኖሩ ደግሞ የቱሪስት ፍሰቱን ይጨምርልናል። በኢኮኖሚም ደረጃ ረገድ ከፍ ያደርግልናል ማለት ነው። ምክንያቱም በእነሱ የምናገኛቸው የተለያዩ ገቢዎች አሉ። በቱሪስቱ በጨመረ ቁጥር የሀገራችን ኢኮኖሚ ከፍ እያለ ይመጣል። ያ ደግሞ ማለት ለሀገር እድገትም ለትውልዱ ለነገቱ ትውልዱ የሚያገር ግጠት ከፍ አለ ማለት የነገ ትውልድ እየተጠቀመ የሚመጣበት ነውና ኢኮኖሚውን ከፍ ያደርግልናል። ሁላችንም ኢትዮጵያን የማስተዋወቅና የማሳየት ኃላፊነት አለብን ብዬ አስባለሁ። ምክንያቱም ኢትዮጵያን ፕሮሞት ባደረግን ቁጥር ነው ቱሪስቶች እየመጡ መጎብኘት የሚችሉት። ስለዚህ አርቲስቶች ደግሞ የሚዲያ ሰዎች ናቸው፣ ለሁሉ ነገሮች ቅርብ ናቸው። የሆነ አርቲስት መጥቶ እዚህ ፎቶ ቢነሳ ክሊፕ ቢሰራ፣ ሌላ ሰው መጥቶ እዚህ ቦታ ላይ የክሊፕ ሊሆን ይችላል፣ ለመዝናናት ሊሆን ይችላል፣ ሴሪሞኒዎችን ለማክበር ሊሆን ይችላል፣ እንደ ልደት፣ ሰርጉን ማድረግ ሊፈልግ ይችላል። እና ያንን ሚና መጫወት የሚችለው አርቲስቱ ነው ብዬ አስባለሁ፣ ወይም የኪነ ጥበብ ስነ ጥበብ ሰው ነው ብዬ አስባለሁ። ምክንያቱም የትኛውንም ነገር ላይ አሻራ ማስቀመጥ ይችላል፣ የሚዲያ ሰው ነው፣ ታዋቂ ነው። እና ምን ላለው የሚዲያ ሰዎች አርቲስቶች፣ እያንዳንዳችን ኢትዮጵያ ያላትን የቱሪስት መዳረሻዎች እየዞርን በተገኘንበትና ባለንበት አጋጣሚ አስተዋውቀን ብናልፍ የቱሪስቶች ከመሳብም አንጻር ኢትዮጵያንም ከማስተዋወቅ አንጻር በጣም ከፍተኛ አስተዋጽኦ እናበረክታለን ብዬ አስባለሁ። ጣና ሐይቅ ላይ ተንጣሎ የተሰራውን መሰረተ ልማት ለሀገራችን ትውልድ እጅግ በጣም ብዙ የሚያስተምረን ትምህርት አለ። የኪነ ጥበብ ማህበረሰቡ ደግሞ ይሄንን ሲያይ በቀንም በማታም የሚሰጠው ልዩ ውበት ለዓለም የማስተዋወቅ ቱሪስት እንዲሰፋ ቱሪስት ወደዚህ በብዛትና በስፋት እንዲመጣ የማድረግ ኃላፊነት የዚህ የኪነ ጥበብ ማህበረሰቡ ጉዳይ ይሆናል ማለት ነው። የኪነ ጥበብ ማህበረሰቡ በተደጋጋሚ እንደምንናገረው ባህርማዶ ዱባይና ሌሎች አገሮችን ሄዶ ክሊፖች ከመስራት ጎርጎራን የመሰለ የምድር ገነት ብለን የምንወስደው እጅግ በጣም ውብ ቦታ ለፊልምም ለቪዲዮ ክሊፖቻችንም እና ለተለያዩ ዝግጅቶቻችንም ከዛም ባለፈ ለሀገር የሚጠቅሙ ቁጭ ተብሎ ማሰቢያ ስፍራ ነው። እጅግ በጣም መንፈስ የሚያድስ። በጣም ብዙ ፕሮጀክቶችን ቁጭ ተብሎ ለማሰብ ሰፊ እድል የሚሰጥ መንፈስን የሚያድስ ስፍራ ስለሆነ ሁሉም ሰው መጥቶ እንዲጎበኘው፣ እንዲያየው፣ ለዓለምም እንዲያስተዋውቅ የቱሪስት መስህብ ማዕከላችን እንዲሆን በዚሁ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። ኢትዮጵያ ሰፊ ታሪክ፣ ልዩ ውበት ያላት ሀገር በመሆኗ ሌሎች ያልታዩ ቦታዎችን እየገለጡ ማልማትም ቀጣይ ከመንግስት ብቻ ሳይሆን ከባለሀብቱና ከህዝቡ የሚጠበቅ እንደሆነ የኪነ ጥበብ ባለሙያዎቹ ጠቅሰዋል።